የዛሬ ርዕሴ ሀይሚና ብሩኬ ናቸው። ሰሞኑ በተፈጠረው ነገር ሀይሚ ብዙዎቻችሁ እየሰደባችኋት ነበረ። ትላንትና በራሷ ቤት ያለው ነገር ተናግራለች ማለት ነው። ኩሜት እያነበብን አስተያት እንሰጣለን ማለት ነው። ወገኖቼ አንዳንዶቹ ሳታቁ የሰዎች ችግር ሳትረዱ ዝም ብላችሁ የምትሳደቡ ሰዎች አላችሁ ማለት ነው። እንግዲህ ከትላንትና ወዳ ሶስት ቀን ይሆናል። ብሩክ በለቀቀው ቪዲዮ ወደ አምስት ሺህ ወደ ስድስት ሺህ የሚሆን ኮሜት እንዳለ ሀይሚን የሚወክል ኮሜት ነበረ ማለት ነው። እንግዲህ ትላንትና በራሷ ቤት መታለች። ሁለቱም አንድ ላይ መጥተዋል ያለው ነገር ተናግራለች ማለት ነው። እንግዲህ ከዳንኤል ጋር ጓደኛ ነን እንጂ ሌላ ግንነት የለንም። እሱም ያቀኛል አውቀዋለሁ እንጂ በሌላ ነገር ምንም ምንገናኝ ነገር የለም ብላ ያለው ነገር ተናግራለች ማለት ነው። እና ቤተሰብ ቪዲዮ ስታዩ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜት እያነበብን አስተያየት እንሰጣለን ማለት ነው። በመጀመሪያ ዝም ብለው የሚሳደቡ ሰዎች ለእነሱ አስተያየት አለኝ ማለት ነው። ሀይሚና ብሩኬ መቼም አይለያዩም፣ ታቃላችሁ የአሁን ሳይሆኑ የድሮ ጓደኛ ናቸው። እንግዲህ ብሩኬን ሲያጠፋ ሀይሚ ልካ አይደለህም በማለት ትመልሰዋለች። ብሩኬም ደግሞ እንደዛ ሀይሚ ስታጠፋ ሀይሚ ልክ አይደለሽም በማለት ይመልሳታል ማለት ነው። ብዙዎቻችሁ ግን ለስድብ የሚቸኩሉ ሰዎች አላችሁ ማለት ነው። ግን የሰው ልጅ በስድብ ሳይሆን በምክር ነው መመለስ የምትችሉ ማለት ነው። ሀይሚ እህታችን ጥፋተኛ ካልሆን ጥፋተኛ ከሆነች ሀይሚ ጥፋተኛ ነሽ፣ ልክ አይደለሽም፣ ከብሩኬ ውጭ ወደ ውጭ ብላችሁ መምከር አለባችሁ እንጂ መሳደብ ጥሩ አይደለም ማለት ነው። እና ኮሜት እያነበብን አስተያየት እንሰጣለን ማለት ነው እና ቤተሰብ እንግዲህ እሷ ተናግራለች። ከዳንኤል ጋር ምንም አይነት ግንኙነት የለኝም እኔም አውቀዋለሁ እሱም ያውቀኛል እንጂ በሌላ ነገር ምንም የምንገናኝ ነገር የለም ብላ ያለው ነገር ተናግራለች ማለት ነው። በእርግጥ አንዳንድ ሴቶች ከአንድ ወንድ ጋር ስትገናኙ ያው ለሌላ ነገር ነው የሚያስቡ ማለት ነው። ያ ማለት ከወንድ ጋር ተገናኛችሁና ከወንድ ጋር ተኛችሁ ማለት አይደለም። ማለት የወንድ የሴት ጓደኛ ሳይሆን የወንድ ጓደኛ አለ። ብዙዎቻቸው ብዙዎቻቸው እንደውም ከሴት ጓደኛ የወንድ ጓደኛ የሚይዙ ብዙዎቻቸው አሉ ማለት ነው። ስለዚህ ካሁን በኋላ ሀይሚም ምንም አይነት ምንም አይነት ወንድ ከራሷ ጋ አቅፋ ወይም ደግሞ ከራሷ ጋ እንትን ብላ ቪዲዮ መስራት የለባትም። ሀይ ብሩኬም እንደዛ ማለት ነው። ሌላ ቢቀር እንኳን የራሱ እህቱ እንኳን ብትሆን አቅፎ ቪዲዮ መስራት የለበትም ማለት ነው። አሁን የሁለታቸውን ህይወት ያበላሸ ይሄን ነው ማለት ነው። ብሩኬም ሌላ ሴት ማቀፍ አልነበረበትም። ሀይሚም ደግሞ ከሌላ ወንድ ጋር መምጣት አልነበረባትም። አሁን ችግር የፈጠረ ይሄን ነው ማለት ነው። እንግዲህ ሀይሚ ያለው ነገር ተናግራለች። ዳንኤል ምንም በምንም አንገናኝም እንግዲህ ያቀኛል አቀዋለሁ፣ በማለት ያለው ነገር በራሷ ቤት በራሷ ቻናል ተናግራለች። እንግዲህ መረዳት አለባችሁ። ብዙዎቻችሁ ግን የስድብ የምትቸኩሉ ሰዎች አላችሁ። ስድብ ቁጥሩ አይደለም። ስድብ ለራሳችን ይደርሰናል እንጂ የዛ ሰው አይደርሰኝም። እመኑን ማለት ነው። ስለዚህ ብዙዎቻችሁ ብዙዎቻችሁ ሀይሚን የሰደባችኋት ሰዎች አላችሁ። መሳደብ ጥሩ አይደለም፣ እንደኔ ኔ አትሳደቡ ነው የምላችሁ። አሁን ተሳደባችሁ፣ ለምሳሌ ብሩኬ ቤት ወደ ስድስት ሺህ ኮመት ሀይሚን የሚወክል ነው። እንግዲህ አሁን እነዚህ ልጆች ቢታረቁ ምን ልትሉ ነው? መቼም እነሱ አይለያዩም፣ ወይም ደግሞ ብራንክ ልታረገውም ትችላለች። በዛ ሰዓት እናንተ ምን ልትሉ ነው? እና ወገኖቼ አትሳደቡ። ከቻላችሁ ደግሞ አንድ ላይ እንዲሆኑ መምከር አለባችሁ። እሷም ጥፋተኛ ከሆነች ጥፋትዋ ሳትሳደቡ መናገር አለባችሁም። ብሩኬም እንደዛ ሳትሳደቡ ሳትሰድቡት ሥርዓት ባለው መንገድ መናገር አለባችሁ። ስድብ ምንም ይጠቅም ነገር የለም፣ የሰው ልጅ አያስተካክለውም፣ እንዲሁም ስድብ ይብስበታል እንጂ። እውነት ነው፣ ምንም አያስተካክልንም ማለት ነው። ስለዚህ ሀይሚ ከዳንኤል ጋር ርቃለች ማለት ነው። ካሁን በኋላ እንግዲህ ሀይሚና ብሩኬ አንድ ላይ ሆነው ስቀው ተደስተው እንደ በፊት ባንቺ ምን አለ በእኔ ምን አለ እየተባባሉ ሁለቱንም ቪዲዮ ይሰራሉ ማለት ነው። መቼም ማይል ብዙዎቻችሁ ብዙዎቻችሁን ብዙ ነገር ብላቸው እውነት በሴት አፍ እንደዚህ አይነት ነገር አይወጣም ማለት እናንተም ሴት ናችሁ ባትታዩ ማንነታችሁን እና ቤተሰብ የሰው ስም ዝም ብለን ማበላሸት የለብንም ነው ምለው፣ እንደኔ አስተያየት ማለት ነው። አትሳደቡ። ብትሳደቡን ደግሞ ምንም ጥቅም የለውም የሰው ልጅ በስድብ አይመለስም ማለት ነው። እና አዲሶች ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። ነባሮችን ደግሞ ላይክ ላይክ፣ ኮሜንት ማድረጋችሁንን አትርሱ ማለት ነው። ብዙዎቻችሁ ቪዲዮ እያያችሁ ላይክ አታደርጉም። ምንም ችግር የለውም ላይክ አድርጉ ማለት ነው። ስለዚህ ሀይሚ እንግዲህ በጣም ቅር ብሏታል። አትሳደቡ። የብዙዎቻችሁ ስድብ እውነት በጣም የሚያስጠላ፣ በጣም የሚያስቀይም ኮሚት ነው የምትኮምቱ ማለት ነው። ሰው ናችሁ ማሰብ አለባችሁ። መቼም ጭንቅላት ተሰጥቷችኋል፣ አይምሮ ተሰጥቷችኋል። መሳደብ ጥሩ አይደለም ነው ምለው። እንደኔ አስተያት ማለት ነው። አትስደቡዋት። ሁለቱንም እንዲታረቁ አንድ እንዲሆኑ አብረው ስቀው ተደስተው እንዲመጡ መምከር አለባችሁ። እንግዲህ ያው የእሷ ንግግሯ እኔ እንደተረዳዋት ካሁን በኋላ ከዳንኤል ጋር እንድትርቅ ነው የተናገረችው ማለት ነው። ሀይሚና ብሩኬ መቼም አይለያዩም። ብዙዎቻችሁ እውነትም የሚለያዩ መስሏችሁ ብዙዎቻችሁ የደነገጣችሁ አላችሁ። አደነግጡ እነሱ መቼም አይለያዩም ማለት ነው። እነሱ ወርጅና ናቸው። የአሁን ሰው ሳይሆኑ የድሮ ሰው ናቸው። አሁን ሳይሆን የተገናኙ ታውቃላችሁ። ቢያ ሶስት አመት እንደዛ ይሆናቸዋል። ብዙዎቻችሁ እንደ እሱ አይነት ወንድ አታገኝም፣ እሱ ቀብራራ ነው ብላችሁ ብዙዎቻችሁም ታስፈራሯት አላችሁ። ማስፈራራት ጥሩ አይደለም። እሱ ወንድ ቢሄድ ወንድ ይመጣል፣ ሴትም ብትሄድ ሴት ትመጣለች ማለት ነው። ያለ ነው፣ በእነሱ ግን አልተጀመረም። ግን ቢሆንም ግን መሳደብ የለባችሁ፣ አትስደቧት ማለት ነው። እንግዲህ ያው መጨረሻው ፕራንክ ሊሆንም ይችላል። ያው ሀይሚ ደግሞ ታቋት አላችሁ። በዚህ በዚህ በጣም ጎበዝናት። ማንም ማንም አይችላትም ማንም አይደራደራትም ማለት ነው። በጣም ጎበዝናት በዚህ ደግሞ በጣም ነው ማደንቃት ማለት፣ ማንም አይችላትም ፕራንክ ስታደርገ ማለት ነው። እና ጎበዞች ናቸው የዩትብ አያያዝ ይችሉበታል። እና ብዙዎቻችሁ ሀይሚ የምሰድቧት ሰዎች አላችሁ። አትሳደቡ፣ ነገ እነዚህ ልጆች አንድ ሲሆኑ ምልትሆኑ ነው። ምን ሊወጣችሁ ነው? እውነት ነው። አትሳደቡ። ስድብ ጥሩ አይደለም። እና የዛሬ አስተያየት ይሄን ይመስላል። ወገኖቼ ቪዲዮ ስታዩ ላይክ አድርጉ፣ ከቻላችሁም ሰብስክራይብ አድርጉ፣ ኮሜንት፣ እንደውም ሼር በማድረግ ተባበሩ ማለት ነው። ለማንኛውም ሀይምና ብሩኬ አይለያዩ።